ሰላም ለእናንተ ይሁን፣ ውድ የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ዳኒ ለሃይሚ የተለየ ስሜት እንዳለው፣ እንደሚያፈቅራት ግልጽ አድርጎ ተናግሯል። ሃይሚም ደንግጣለች። ሃይሚ ስትረዳበት የነበረው መንገድ ሌላ ነው። ዳኒ ደግሞ ሆነ ብሎ የውሸት ቅንብር የውሸት ፎቶ እያቀነባበረ ኢዲት አድርጎ ሃይሚን ከብሩኬ ለመለያየት ከሱ እንድትርቅ እምነት እንድታጣ አድርጎ አውርቶ ቀስ ብሎ እሷን እጁ ውስጥ ለማስገባት ምላሱን አለስልሶ ማለት ነው ገብቶ ያደረገው ሴራ ነው እንጂ የተቀናበረውም ፎቶ ሆነ ቪዲዮ የውሸት ቪዲዮ ነው። እውነትማ ቢሆን ብሩኬ በኮንፊደንስ አሳየኝ አላደረግኩም፣ አሳዩኝ፣ የተደረገው ነገር ፎቶውንም ቪዲዮውንም አሳዩኝ ሲል ለምን አላሳየው? ውሸት ስለሆነ ቅንብር ስለሆነ ሆነ ተብሎ ሃይሚንየንና ብሩኬ ለመለያየት ያደረገው ሴራ ስለሆነ ግን አይሳካልክም፣ አይሳካልክም። እግዚአብሔር ሁልጊዜም ከየዋሆችና ከእውነት ጎን ስለሆነ ግን ወደፊት አንተ ዋጋ ትከፍልበታለህ። እነዚህ ሁለት ልጆች የሰውን ስኬት የሚፈልጉ ከራሳቸው ለሰው የሚያስቡ ሰው ሲለወጥ ደስ የሚላቸው የዋህ ልጆች ናቸው። እነሱ ስላደጉ እነሱ በሰው ዘንድ ተወዳጅነት ስላላቸው ሁለታቸው ተሳስበው ተፋቅረው ስለሚኖሩ የቅናት መንፈስ ምክንያት አድርገህ ገብተህ ሕይወታቸውን ለመመነቃቀር አስበህ ከሆነ ተሳስተዋል። እግዚአብሔር ያጣመረውን ያገናኘውን ሰው ሊለየው አይችልም። አንተም ብትሆን ወደ መጣህበት ብትመለስ እየተሻለ ነው ብዬ ነው የማስበው። ቤተሰቦች ዛሬ እንኳ አይታችሁ ከሆነ ትናንትና ሀይሚ አዲስ ነገር አለ ብላ ነበረ። እሱን ተመርኩዞ ብሩኬ እንዲናደድ ብሩኬን እሳት ገባ ውስጥ ለማስገባት በቅርቡ አዲስ ነገር አለ፣ በቅርቡ እንደዚህ አለ፣ ከእሷ ጋር እንትን ለማለት ማለት ነው። እንግዲህ ተመልከቱት፣ አንዱ ሴራው ማለት ነው። አይሳካልክ። የእውነት ነው የምላችሁ። አሁን ሀይሚ ሁሉንም ነገር አወቀች ገብቷታል። ሆነ ተብሎ እሷንና ሀይ ብሩኬን ለመለያየት እንደሆነ ገብቷታል። ዛሬ ከዚህ በፊትም ገና ከጅማሬውም በኮሜንት ስንጽፍ ነበረ ከዳኒ ራቂ፣ ዳኒ ሁኔታው አላመረንም ተይ ተይ የሚል ኮሜንት በጣም ብዙ፣ ኮሜንቱ በሙሉ እሱ ነው ማለት እችላለሁ። ግን ሀይሚዬ ለምን እንዳልተረዳችው ሀይሚዬ ለምን በዛ መንገድ እንትን እንዳላለች እኔ አላቅም የዋህነት አለባት ሰው ታምናለች ግን ደግሞ መጀመሪያ ብሩኬን ብትሰሚው ብሩኬ የሚልሽን ነገር ብታደርጊ የተሻለ ነው ብዬ አስባለሁ አሁንም አይረፍድም ወደ ብሩኬ ለመመለስ አይፈ- አይረፍድም ብሩኬ አሁንም ይጠብቃታል ብሩኬ ለሴትም ልጅ ለሰውም ልጅ ክብር አለው ዛሬ እንኳ የእሷን ሁኔታ እንኳ ሳላቅ የእሱን እውነት ሳላቅ እንዴት አድርጌ ነው መሀል ላይ ትቻት የሚሄደው ብሎ ነው አደለ? ይህን ጥያቄ የጠየቀው እና እግዚአብሔር አምላክ ሰላማችሁንና ፍቅራችሁን ይመልስላችሁ፣ እነዚህን ሰዎች ከህይወታችሁ ያስወጣላችሁ። የእውነት ሶሲ የምትባይ ደግሞ ማለት ነው ቅድም ቅድም የምትዩ ምን ነው ከብሩኬ ጎን አልጠፋም አልሽ ደግሞ አንቺ ማለት ነው ለምን አትጠፊም እንዴ? ሩጣ ሄዳ በብሩኬ ጎን ነው የምትቆመው። ምን አስቆማት? ሀይሚ ደግሞ አይታችኋ እንዴት እንደምትናድድ ፊቷ ቅይር ነው የሚለው እግዚአብሔር፣ ፊቷ ቅይር ነው የሚለው ሀይሚ በቃ አትፈልግም። አሁንም ሀይሚ የምትፈልገው ነገር ከብሩኬ መለየት ሳይሆን ሶስ የምትባል ሴት ከብሩኬ ህይወት ውስጥ እንድትወጣ ከህይወታቸው እንድትወጣ ትፈልጋለች። ይህን ካደረገ ብሩኬ ከሀይሚ ጋር በሰላም ነው የሚኖረው። በቃ ሌላ ምንም ችግር የለባትም ሀይሚ ማለት ነው። እንግዲህ ነገሮች በቅርቡ እንደሚስተካከሉ እንደሚሆኑ ባለሙሉ ተስፋ ነኝ። በጸሎታችሁ በዱዋችሁ አግዟቸው። እውነት ለመናገር እኔ ድራማ ነው እንዳልል ድራማ አይደለም። ዛሬ እንኳ ማሄ ያለቀሰችው እንባ በጣም ከባድ ነው። በጣም ነው ያለቀሰችው ለእነሱ ብላ ከዱባይ ቀርታ ብዙ ዋጋ ብዙ መስዋዕት ከፍላ ልጆቹ አሁን እንለያያለን በቃ የመጨረሻችን ነው እያሉ እንትን ሲሉ ጓደኞቻቸው እራሱ የሆነ በቃ ያሉበት ሁኔታ በጣም ነው የሚያስጠላው። እና እግዚአብሔር አምላክ በመካከላቸው ገብቶ ነገሮችን ያስተካክልላቸው። በሰላም በፍቅር እንደሚመጡ ተስፋ አደርጋለሁ። ከፈጣሪ ጋር ይመጣሉ ደግሞ እርግጠኛ ነኝ። ሀይሚና ብሩኬት አርቀው ይመጣሉ። እናንተ ብቻ በጸሎታችሁ አስቧቸው እላለሁኝ። የጨርቃ ፋሚሊዎች በርቱልኝ። እውነት እኔ በጣም እወዳቸዋለሁ። ስለምታበረታቱኝ አመሰግናለሁ። መልካም ጊዜ